ሁሉም ነገር ያበቃል። ተስፋ ሰጥታኛለች ማሂ። ትላንትና ስሜት ያውኝን ያለቀስኩት ያለችው እና እንግዲህ ቤተሰብ ሁሉን ነገር አይታችኋል። ትላንት የተፈጠረውን ነገር አይታችኋል። አንዳንድ ነገሮችንም እናገራለሁ። በጣም ብዙዎቻችሁ አልቅሳችኋል። ብዙዎቻችሁ ልባችሁ ተሰብሯል። ሁላችንም ልባችን ተሰብሯል። ይሄ ሁሉ ነገር ደግሞ ያው ሁለት መጥፎ ሰዎች በብሩኬ እና በሀይሚ መሀል ገብተው በጣም ከባድ ችግር ፈጥሮ በጣም እውነት እኔ እንጃ እኔ እግዚአብሔርን ነው የምላችሁ መናገር እስከሚያቅተኝ ድረስ ነው ይሄ ነገር ሲፈጠር እና ትላንትና እንግዲህ የተፈጠረውን አይታችኋል። ትንሽ ጥፋት የጠፋው ብሩኬ ዳኒ መጠየቅ የለበትም ነበረ። ተወዳታለ፣ አንተ ታፈቅራታለህ፣ ተወዳታለ ብሎ መጠየቅ የለበትም ነበረ። እሱ ማን ስለሆነ ምን ስለሆነ ነው እሱ የሚጠየቀው? ተወዳታለ፣ ታፈቅራታለህ ማለት ምን ማለት ነው? ምን ስለሆነ እሱ ማን ስልጣን ሰጥቶት ነው እሱ እዚህ ጋር ሊጠየቅ የሚችለው? ብሩኬ በዛን ሰዓት እንደዚህ አይነት መልስ ሲመልስለት አፈቅራታለሁ እንደሚወዳት ነው በቃ የተናገረው። እሱ ሀይሚም እንደተረዳች አውቃለሁ። ትረዳለች መቼም። እንግዲህ ሀይሚ ዛሬ ከዳኒ ጋር ከመጣች በጣም ከባድ ችግር ነው። እንግዲህ መተሽ፣ እነግርሻለሁ ለአንቺም እነግርሽ ነገር አለ ብሏል። እንግዲህ ዳኒ ምን እንደሚነግራት አናውቅም። በጣም ያሳዝናል። እንግዲህ ቤተሰብ እናንተ ብዙ ሰዎች ጋር ደውዬ አናግሪ ምናምን እንደምትሉኝ፣ ያው እኔም እየደወልኩኝ እየጠየቅኩኝ ብዙ ሰው ደውላለሁ ማርያምን። በጣም ብዙ ሰው ነው የምደውለው በጣም ነው ያቃተኝ አሁንስ። እና ግን ያው መጨረሻው አብቁቷል። ቤተሰብ እንግዲህ ማሂ ጋር ዛሬ በጠዋት ደውዬላት ነበረ። መጀመሪያ ሲጀምርላት ትናንትና ባለቀሹ መንገድ በጣም ሁላችንም አልቅሰናል። የጓደኝነትን ጥግንም ያሳየሹ ሁላችንም ተሰምቶናል። አዎ ጓደኞቼ ሲጠፉ ዝም ብዬ ማየቴ ለእኔ በጣም ከባድ ጭንቀት ውስጥ ነው የገባሁት። ልክ እንደእናንተ እኔ ልክ እናንተ እንደምታስቡት ነው የማስበው እና ጓደኛዬም ብሩኬም እሷም ጓደኛዬ ብሩኬም ጓደኛዬ ነው ሁለቱም በአንድ መንገድ የሚሄዱ በአንድ መንገድ፣ ጥሩ መንገድ ላይ እየተጓዙ የነበሩት ልጆች በማይሆን ሰው ሲጠፉ ማየት ይከብዳል ነው ያለችኝ። እግዚአብሔርን ነው የምላችሁ፣ ይከብዳል እና እህቴ፣ ሁሉም ነገር ይስተካከላል ብዬ አስባለሁ። ከሰሞኑን ከእግዚአብሔር ጋር አዲስ ነገር እናያለን። ሁላችንም ሁላችንም የብሩኪ እና ሀይሚ ፍቅር እንዳይፈርስ ሁላችንም ተሟሙተን ይህን ፍቅር እናነሰዋለን። አይዟችሁ ብላለች። አይዞኔም፣ እያለቀስኩ ነበረ። ማርያምን ልንደማመጡሉ አልቻልንም እሷስ የሆነ እንባ በተናነቀበት መንገድ ነበር ስትናገር የነበረው። እንግዲህ አይታችኋል። ትላንትና ሀሰንን በጣም አሳዝኑኛል። ንግግሩ በጣም ያሳዝን ነበር። እኛ ትርፍ ስራ የለንም፣ ያው በዩቱብ ነው የምንተዳደረው። እኔም ደበረኝ ቤት ጓደኞቼ ሲፈርሱ፣ ጓደኞቼ እንዲህ ሲሆኑ ወጥቼ መስራቱ ቪዲዮ ራሱ መስራቱ በጣም አስጠላኝ። አንተ ለቪዲዮ ብለህ የምትመጣው ብሎ ብዙ ብዙ ልጆች እየተናገሩኝ ስለሆነ በጣም ነው የደበረኝ ብሎ ሲናገር ነበረ። በጣም ነው ያዘንኩት። ሐዘን ሲናገር የነበረውን ነገር ማለት ነው ቤተሰብ። ማሂም የጓደኝነት ጥግ ያሳየችው እንግዲህ ዳኒና ሶሲ ከብሩኬ መሀል ካልወጡ ሰላም አይገኝም። ግን ቤተሰብ ሁሉም ነገር አውቅቷል። ጠብቁኝ፣ ሳምንት ሁሉም ነገር ያበቃል። ተስፋ ሰጥታኛለች ማሂ። ትላንትና ስሜታዊኝን ያለቀስኩትን ያለችው ተስፋ ሰጥታኛለች። ተስፋ አለ። ቤተሰብ ሁላችሁም አትፍሩ አትስጉ። ይታረቃሉ። ብሩኬን ሀይሚ ማንም ሰው አላያቸው። እኔ በጣም የሚያሳዝነኝ ነገር ምነው ታውቃላችሁ? ቤተሰብ። በጣም ብዙ ልጆች እያለቀሱ ነው ያሉት። በጣም ብዙ ልጆች እየደወሉ ሲያለቅሱ ውስጤ በጣም ነው የሚጎዳው። እግዚአብሔርን ነው የምላችሁ። ብዙዎቹ ለምናወቅ ናቸው ለምን ምናምን ብለው በጣም ብዙ ብዙ ነገር ነው የሚፈጠረው ቤተሰብ ብቻ ያሳዝናል። በዚህ ሳምንት ተረጋጉላችሁ። በዚህ ሳምንት ሁሉ ነገር ያበቃል። እኔ አንደኛም የማሂን ንግግርም ነው ያስለቀሰ ቤተሰብ። ያው ዳኒ አይታቸዋል እንዴት እንደሚያደርገው እሷም ለመታረቅ ፍላጎት የላትም። ፍላጎት ቢኖር ኑሮ ትታረቅ ነበረ። ፍላጎት የላትም የመታረቅ ገብቷቸዋል። ከዚህ በኋላ እንግዲህ ሀይሚን ነብሩኬን ይመጣሉ፣ እናገኛቸዋለን። አንድ ሰው ተስፋ እንዳይቆርጥ ማንም ሰው ተስፋ ቢያስቆርጣችሁ የሚያስቆርጥ ነገር እንዳሰሙ የኛ ሃይሚና ቡርኬ ይታረቁልናል፣ ይመጣሉ። ምንም እንዳትሰጉ፣ እችን ሳምንት ብቻ ጠብቅ፣ ሁሉ ነገር ይስተካከላል። ቤተሰብ እና አትስኩ፣ ምንም ነገር የለም። እኔ በቃ የእነሱ ነገር በእንደዚህ አይነት ጉዳይ ሳይው በጣም ነው ልቤ የሚሰበረው። ቤተሰብ ልቤ በጣም ተሰብሯል፣ ግን ታርቆ ሲመጡ ሁሉ ነገር ይስተካከላል። እንግዲህ ሁለቱ ጭልፊቶች የሚያደርጉት ነገር ያስጠላል። እንግዲህ ዛሬ ሀይሚ ደግሞ ከእንትና ጋር እንድትገናኝ አንፈልግም ከዳኒ ጋራ። ዳኒ የሆነ ነገር ሊያረጋትም ስለሚችል እሱ ሴራ ነው እያሴራ ያለው ሀይሚን ነገር አርጓት፣ ብሩኬ የሆነ ነገር፣ መጥፎ ነገር ውስጥ እንዲገባ ነው እሱ ሀሳቡ እያቀደ ያለው ነገር ይሄ ነው። ብሩኬም ሀሳቡን አስተካክሎ ውሳኔውን ቶሎ ሳይወስን ሀይሚዬ ጋራ ቶሎ ቢታረቁ ደስ ይለኛል። ውሳኔያቸው የቡርኪም ሀይሚም ውሳኔ በጣም ስለከበደ፣ ቢከብድም፣ ምን ቢልም፣ ምንም ቢወጣም፣ ምንም ቢወርድም፣ ውሳኔያችሁ እኛን ተስፋ ቢያስቆርጥም፣ እናንተ ሁለታችሁ በዚህ ሳምንት ውስጥ አልቃችሁ እንደምትመጡ እኔ እርግጠኛ ነኝ፣ እተማመንበታለሁ፣ በዚህ ማለት ነው። ስለዚህ ውዶቼ ማናችሁም ተስፋ የሚቆርጥ ነገር ከነገሯችሁ እንዳትሰሙ። ብሩኬና ይሚ ይታረቃሉ፣ አብሮ ይመጣሉ። ቤተሰብ አብሸር። ቤተሰቦቼ እጂ ሁላችሁ በጣም ነው የምወዳችሁ። ስለ እነሱ ሳወራ አውቃላችሁ ትንሽ ስሜታ ይሆናሉ። ለዛ ነው ተቃጠልኩ፣ ማርያም ተቃጠልኩ። ለማንኛውም ቤተሰብ ይህን ቪዲዮ በደንብ አድርጋችሁ ላይክ አድርጉ። በደንብ ላይክ አድርጉ። እኛ ምን ያህል እየተጨነቀን እንደሆነ ምን ያህል ሰው እያለቀሰባቸው እንደሆነ እባካችሁ እንደ በመቤት ይማርያም ይህ ቪዲዮ ላይክ በደንብ አንድ ሺ ላይክ መግባት አለበት። ዛሬ አንድ ሺ ላይክ አስገብታችሁ እነ ብሩኬ ጋር ይድረስ ይሄ ንግግር በእናታችሁ እንደው ቢያስተውሉ እንኳን ትንሽ። እባካችሁ፣ እባካችሁ፣ እባካችሁ ሙስሊሞችን በአላይ ይዣቸዋሉ። ላይክ እያደረጋችሁ አድርሱልኝ። ለማንኛውም ቻው፣ ቤተሰብ ወዳችኋለሁ፣ አክብራችኋለሁ። ሰላም ዋሉ ብሉኝ።